ታሪክ ሰራ በስተ መጨረሻ ተምቹ ሰተት ብሎ ወደ ወይዘሮ ሜላት ቤት ሂዶ ላጠፋሁት ነገር እጅጉን ይቅርታ አድርግልኝ ብሎ ሲል ወይዘሮ ሜላት በጣም ደነገጠች። ቆይ ምንድን ነው? ምን እየተካሄደ ነው? እስኪ ንገረኝ። ምን ሆነህ ነው? አንተ የእርግብ ፍቅረኛ አይደለህም እንዴ? ብደፍረኝ ነው እዚህ የምትመጣው? እና ደግሞ ለምኑ ነው ይቅርታው? ብላ አፋጠጠችው። እባከህ ወንትዬ ይቅርታ አድርጉልኝ። እውነት ለመናገር እኔ ተምቹ ነው ስሜ ዘሪሁን ሳይሆን። ምን? እና ታዲያ አንተ ከሚስት ጋር ሆነህ እያጭበረበርከኝ ነው ማለት ነው? እረ አይደለም፣ በፍጹም እንደዛ አይደለም። ታዲያ እንዴት ነው? እንዴት እንደሆነ አስረዳኛ። ምን እየተካሄደ ነው? ብላ አፋጠጠችው። አይ፣ እውነት ለመናገር ነገሩ ወድህ እንድህ ነው እኔ የእርግብ ያው ማለቴ፣ ሰላይ ነኝ። ምን? እና ታዲያ ማለት ይሄን ነገር ሀና አልነገረችሽም እንዴ? አረ በፍጹም። እውነት ለመናገር ሀና የነገረችኝ ወንጀለኞቹ እርግብ፣ ወይዘሮ ባዮሽ እንዲሁም ደግሞ አንድ ልጅ እንደሆነ፣ ከዛ ጋር ዳርጋ አራት ሰው ነው። አይ እውነት ለመናገር እኔም አለሁበት። ምን? በጣም ደነገጠች። ቆይ እና ታዲያ አንተ በእኔ እጅ ልጅ በልተ ጠጥተ ነው እንደዚህ የጎዳሃል። እባኮት ማዘር እንደዛ አይደለም። እውነት ለመናገር ሀንዬም ሆን ብዬ ለመጉዳት ፈልጌ አይደለም። እና ምን እየተካሄደ ነው? እኔ መጀመሪያ ቤቱንም ሆነ እንዲሁም ደግሞ የምርም ሀናና ፋዘርን አላውቃቸውም ነበር። በእርግጥ ማለት እና የኛውን ጓደኛህን አታውቀው ታዲያ? ጓደኛዬን ባውቀው በፍጹም። እሱም እንደተተዋወቀ ጥሩ ሰው አልነገረኝም ነበረ እናም ልጁ ቤቱን ሲያሳየኝ ሰተት ብዬ ሂጄ ሁሉን ነገር መረጃውን ሰርቄ ለልጁ ሰጠሁት። እና ግን የምርመራው ቀን እኔ ማን እንዳታለለኝ አላውቅም። እኔ ልጃቸው አይደለሁም። የሆነ ሰውማ መስቀሉንና ፎቶውን የሰረቀ አለ ብላ ስትል እንዳጋጣሚ ትዝ አለኝ እንጂ እውነት ይሄንን ባቅ ማዘር፣ በፍጹም አላደርገውም ነበረ። ምክንያቱም ሃናና ፋዘር እኔንና ጆሮን ያወጡን ከመከራ እንዲሁም ደግሞ ከለቢነት ከስርቆት፣ ብቻ ከመጥፎ ነገር አውጥተውን አስተምረውን ፍቅር ሰጥተውን ብዙ ነገር አድርገውልናል እና እንዴት ብንደፍር የእነሱን ህይወት የምናበላሽ ይመስልሻል? እባክሽም ብሎ እጉልበቷ ስር ተደፍቶ ይቅርታ እየጠየቀ ባለበት ሰዓት እንዳጋጣሚ ሀናና እንዲሁም ደግሞ በሚያሳዝን ሁኔታ እማማ አስቴር ብቅ በጣም ደነገጡ። ተምቹ ምን ትሰራለህ እዚህ ብላ ሰትለው እንዴ ሐና ያልነገርሽኝ ተምቹ እንዳለበት እማዬ፣ ያን ያህል የሚካበድ አይደለም። ታምቹ እኮ ደግሞ እውነት ለመናገር ከዛ በፊት አያቀንም ነበረ። መጀመሪያ የምናቀው እውነት ለመናገር አሴርን እንጂ ወይም ደግሞ ጆሮን በፍጹም ተምቹን አልነበረም። ስለዚህ የእሱ ጥፋት የት ላይ እንደሆነ በፍጹም ላቀው አልቻልኩም፣ ብሎ ሲል፣ ለማንኛውም እንደዛ ከሆነ አሁን ለምን ነው የመጣኸው ብላ አለችው። ከዛም በኋላ አይ እኔ የመጣሁት እውነት ለመናገር ይህንን ለመመለስ ነው። ምንድን ነው ወርቁን? ምን በጣም ደነገጠች እና ታዲያ ወርቄን ባዩሽም፣ እንደገና እርግብም አይደለችም፣ አንተን ማለት ነው የሰረከው እራስ ጨርሽኝ በጣም ተቆጣች እማዬ ተረጋጊ እስኪ ተምቹ እኮ የሚለን ነገር አለ ምንድነው የምሰማው ኧረ እማዬ ተረጋጊ ብላ ሀና ስትጮህባት እና ታዲያ ምንድነው ነገሩ አስረዳኛ አይ ምንን ለመናገር እኔ እርግብን የተዋወቅኳት መጀመሪያ ከመጀመሪያው ስጀምርልሽ ለመሰለል ነበር ማለት የሀና አባትና እንዲሁም ጓደኛዬ አንድ አጎት መርማሪ ነበረኝ እሱ ቀጥረውኝ ግን ከጊዜ ብዛት እኔ እርግብን እያፈቀርኳት መጣሁ፣ ጭራሽ ፍቅርም። ለዛም ነው አንቺ ቤት መጥቼ ያኔ በደንብ ያስተናገድሽኝ። ግን ከዛ በኋላ አንቺም እጅግ መልካምና ጥሩ ሴት እንደሆንሽ ሳቅ፣ የእውነትም ልጅሽ እንደምትገባሽ፣ ትክክለኛ ልጅሽ እንደምትገባሽ ተረዳሁ። ቢሆንም ግን እኔ ደግሞ በእርግብ ፍቅር ወደኩኝ ብሎ እውነቱን ሲናገር ታዲያ ሌላ ምንድን ፈልገህ ነው? አይ እውነት ለመናገር አሁን የፈለግኩት ሌላ ሳይሆን ይህን ወርቅ ልመልስልሽ ነው ብሎ ሲላት፣ በጣም ደነገጠች። ቆይ ታዲያ ይህንን ማን የሰጠ? ይህንንማ እርግብ ናት የሰጠችኝ። የግድ ሂደህ ወይዘሮ ባዩሽ ቤት ያለውን ነገር ወይዘሮ ሜላት ቤት ያለውን ነገር ልታጣራልኝ ትችላለህ? ማለት የወይዘሮ ሜላት ሞታላ ያልሞተችም የሚለውን ሰላም ሰላም! ውድና እየተከበራችሁ የህያ ቤቴ ቤተሰቦቼ፣ እንዲናችሁልኝ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ እጅግ አስተማሪው እና አጋጊው ኖላዊ ድራማ እንደቀጠለ ይገኛል አቶ መስፍን ሜላትን ቆይ ሜሉ ለምንድነው እውነት ለመናገር ያልነገርሽኝ ማስታወስሽን ምን ማን ነገረ እንዴ የእውነት የሚደበቅ መስሎች ነበር እንዴ የነገረችኝማ የነገረች ሰላም ናት አይደለም እና ታዲያ ልትደብቀኝ ትፈልጊ ነበር እስኪ ነገሪኝ የእውነት ለምን አስፈለገን የመደበቁ እኔ አላሳዘንሽም አየህ መስፍን እኔ እኮ ለዚህ ብዬ ነው ማለት አንተ የሆነ ነገር ካየህ ብዙ ነገር መጠየቅ አትቀርም ማለት ማለትማ ማነው የመታሽ እንደዚህ ብዙ ጥያቄ ስትጠይቅልኝ እኔ ደግሞ እንደዚህ አይነት ጥያቄ ደስ አይለኝም ለዛ ነው እንዴም የሚሉ ታዲያ ከምንም በላይ ማን እንደዚህ እንዳደረገሽ የማወቅ መብት የለኝም ማለት ነው። መኖር አለ ነገር ግን እኔ በፍጹም አላስታውስም። እባክህን ብታወኝ ይሻላል ብላ አውቃ ሸወደችው። ከዛን እሽ ሜሉ፣ አንቺ እንዳልሽ። ለማንኛውም ግን ስላስታወሽ እጅጉን ደስ ብሎኛል። ምናልባት የምርም ያች እርግብ ከሆነች ግን መቼም ቢሆን አልለቃትም ብሎ ሲል አይ፣ ተረጋጋ። እውነት ለመናገር እርግብም ትሁን ማንም ትሁን እኛ የምናውቀው ነገር የለም ለጊዜው። ስለዚህ እባክህን ተረጋጋና ሁሉንም ነገር ብናስብበት ይሻላል ብላ መልስ ሰጠችው። በሌላ በኩል በጣም የሚያሳዝነው እና የሚያስከፋው ነገር አቶ አቶ መስፍን ሀንየን ነይማ፣ ሀንየን ብሎ ከዛ፣ ምንድነው አባይ፣ ምንድነው የተፈጠረው ነገር ልታስረዳኝ ትችላለህ? ልጄ እንግዲህ ስለ አባትሽ ለአዋራሽ ነው ማለት አባዬ ምን ሆነ ደግሞ ምን ሆነ ሆነ አራሃን እየተረጋጊ እና እና ታዲያ ምንድን ነው ለምንድን ነው የምታስደነግጠኝ አይ እኔ እኮ እንደዛ ማለት አይደለም ልጄ እኮ ታዲያ ነገረኛ አባዬ ወደ ገደለው ግባ ያው ታውቅ ያለሽ አባትሽ በጣም መልካምና ቅን እንደሆነ እንዴ በደንብ ነዋ ነገር ግን ሰሞኑን እውነት ለመናገር የሚፈጠረው ነገርና አንቺ እና አባትሽ ደግሞ እኔና አባቴ ምን ማለቴ ወደፊት እንዴት ልትቀጥሉ ነው? እንደ አባዬ ምን ማለት ፈልገህ ነው? እኔ እኮ እናቴ እስከሚሻላት ድረስ ብዬ ነው እንጂ እዚህ ቤት የመቀመጥ ዓላማውም እቅዱም የለኝም። እንዲ ሀና ምን ማለትሽ ነው? እኔና እናትሽስ ልንረዳሽ እንችላለን፣ ግን ሰላምና እንዲሁም ደግሞ ምላሴ እንዴት ነው የሚረዱሽ አባዬ? ይኸውልህ፣ እውነት ለመናገር አንተንም ሆነ ማየንም ሰላምንም ሆነ ምላሴንም በጣም እወዳቸዋለሁ። ይህ ማለት ግን ከአባዬ ይበልጡብኛል ማለት አይደለም። አሁንም የተረጋጋሁት ተምቹ እንዲሁም አሲር ስላለ እንጂ በፍጹም አባዬን የመተው አላማም እቅድም የለኝም ብላ አስረግጣ ስትነግረው እሺ ብሎ ዝም አለ። ላጠፋሁት ነገር ይቅርታ ብሎ ሲጠይቅ አይ ይቅርታ መጠየቅ የለብህም አባዬ ብላ ስርዓት ካስያዘችው በኋላ አቶ መስፍን ወደ አቶ ኑላዊ ቤት ሂዶ፣ እንዴ ምነው በሰላም ነው የመጣኸው? እንዴ ያው ሰላም ልልህነዋ ስለአንተና ስለ ሃና ጉዳይ ላወራህ። ምን ማለት ነው? ሀንዬ ምን ሆነች? እውነት ለመናገር ሰሞኑን እኔ ቤት ስለሆነች በፍጹም የብቸኝነት ስሜትና ትከዳኛለህ የሚል ስሜት እንድሰማህ አልፈልግም ብሎ ሲለው፣ አይ እውነት ለመናገር በእርግጥ አዎ እናቷ ታማለች፣ ግን ደግሞ ይህንዬ ልብ እኮ ከሄደ ቆይቷል ብሎ ሲለው፣ እንዴት እንዴት ማለቴ እንኳን አሁን ቀርቶ ያን ጊዜ እንኳ የቤት ሰራተኛ ሁና ችበት ሰዓት ሁሌ የእናንተ ጋ ለመሄድ ምንም ቢሆን ምክንያት ነበር የምትፈልገው እና ደግሞ ያው እኔ ሰው አይደለሁ የማይሰማኝ ይመስልሃል? ብሎ ሲለው፣ አውቃለሁኝ እኮ ለሱ ነው እኮ ይሄን ነገር የምነግርህ። እኔ ልጄ ደስተኛ ትሆንልኝ እንጂ ሁሉንም ነገር እችለዋለሁኝ ብሎ አቶ መስፍን አቶ ኑላዊ ለመስፍን ልኩን ነገረው ከዛም በኋላ በሌላ በኩል ደግሞ አሴርና አቶ መስፍን እያወሩ ባሉበት ሰዓት እስኪ ይህንን ገንዘብ ያዝ ብሎ ሲለው እውነት ለመናገር እኔ ያኔ ለሀና ስል ነው እንጂ ያደረግኩት ለገንዘብ ብዬ አይደለም እንዴ ምን ማለት ነው ታዲያ ይሄ እኮ ለሻይ ነው አይ እኔ ለሻይም ቢሆን እና አመሰግናለሁ ለማለት ከሆነ ይሄ ጋብዝከኝ፣ ይሄ ብቻ ለኔ በቂ ነው፣ ብሎ ሲለው፣ በጣም ትገርማላችሁ። ምን ማለት ነው? ማለቴ ሁላችሁም እንግዲህ እንደዚህ፣ እኛ እንደዚህ ነን። እስኪ ሃናን እንዴት እንደምታውቃት ንገረኝ። ሃና እና ፋዘር እኮ እኛን እውነት ለመናገር ከመቃብር ነው ያወጡን። እንዴት እንዴት? ምክንያቱም እኔ እና ተምቹ እልም ያልን አገር አገር ያስመረርን ሌባዎች ነበርን። ግን ሃናና እንዲሁም ደግሞ አባቷ ሁሉን ነገር አስተካክለው ሰው ያደረጉን ነው፣ እነሱ ናቸው። የእነሱ ውለታ ፍቅርም፣ ውደታም መቼም ቢሆን ልረሰው አልችልም። በዛ ላይ እነሱ ንጹሕ ፍቅር ነው የሚሰጡት ብሎ ለአቶ መስፍን ሲነግረው በጣም ደነገጠ አቶ መስፍን። ከዛ የእናንተ ፍቅር ደግሞ ይለያል አይ እውነት ለመናገር ከኛ በላይ የሃና አባትና ሃና እነሱ ይለያሉ ብሎ ሲለው ብሎ ሲለው እና ስራለህ እንዴ? በፍጹም እውነት ለመናገር ድሮም ሌባ ነበርኩኝ። አሁን ግን ሌብነቱን ትቼ ምንም የለው። እና ተምረሃል? አረ በፍጹም ስሜን መጻፍና ማንበብ እንኳን የቻልኩት ፋዘር ናቸው። እኔን እና ተምቹን ሲያስተምረን የነበረው ብና፣ የጉልበት ስራ ከሆነ እንጂ በፍጹም ሌላ ስራ አልችልም ብሎ ሲለው ችግር የለውም እኔ ስራውን አመቻችልሃለሁኝ ብሎ ቃል ገባለት። በሌላ በኩል ሀኒቾ ቹ ለእርግብ ሁሉንም ነገር ነገራት። ቆይ አንተ አትረዳኝም ማለት ነው? እና ታዲያ እኔ ብቻዬን ምን እንደሆን ፈልገህ ነው ወይ? እና ታዲያ እወድሻለሁ፣ አፈቅድሻለሁ ስትለኝ የነበረው ውሸት ነው ማለት ነው? እንደዛ ማለት አይደለም እርግብ፣ እባክሽን። እኔም አሁን አጣብቀኝ ውስጥ ነው ያለሁት፣ ስለዚህ ብትረጋጊ ይሻላል። እንዴ እስኪ እያንዳንዱ ነገር ንገረኝ። የእውነት ተምቹ በጣም ታሳፍራለህ። እኔ እኮ ብቻዬን ነኝ። እንዴት እንደዚ ታደርገኛለክ? ነገርኩሽ እኮ፣ እኔም ቢሆን የእውነቴ ነው ምልሽ። እርግብ ሰላሜን አጥቻለሁ፣ ወይ ፍቅሬን አልተቀበልሽኝ ወይም ደግሞ ወይ ከጓደኛዬ ወይ ከቤተሰብ ያልሆንኩኝ፣ እባክሽ ትንታረጀኝ እያለ ቢለምናትም እንኳ እርግብ ግን ይሄን ወርቅ እንካ በቃ የእውነት አንተን የእውነት እንደምታፈቅረኝና እንዲሁም ደግሞ አሳልፈህ እንደምትሰጠኝ ማወቅ የምችለው በዚህ ወርቅ ምክንያት ነው ብላ ወርቁን ሰጥታው ስትሄድ፣ ግን ተምቹ ትልቅ ስህተት ሰራ። ወስዶ ለወይዘሮ ሜላትና ለሁሉም ሰጠ። ከሰጠ በኋላ ግን አሲር እንዴት እንደዚህ ታደርጋለህ? ምክንያቱም እምነቷን ማገኛ ዘዴ ይህ የነበር ሲለው፣ በቃ እንግዲህ አሲር እስከዛሬ ሰርቀን ቀጥፈን ብዙ ነገር አድርገናል። ከዚህ በኋላ ግን የእውነቴን ነው ምልህ። እንደ ድህነት ከወደደችን ትወደደኝ፣ ካልወደደችን ግን ይህ የመጨረሻው ውሳኔ ነው፣ በቃ አልፈልጋትም ብሎ ተናገረ። በጣም በሚያሳዝን ሁኔታ እንግዲህ ተምቹ ምንም ቢሆን ልቡ ተሰብሮም ቢሆን በጣም ያሳዝናል። በሌላ በኩል ወይዘሮ ሜላት አንለቅሽም፣ እያንዳንድሽን እበቀልሻለሁ ብላ ለወይዘሮ ባዩሽ ዛተችባት። ወይዘሮ ባዩሽ ደግሞ ከዚህ በኋላ እንደፈለግሽ ይሁን፣ ምንም ችግር የለብኝም። ምክንያቱም አንቺን ብትሆኚ ያው ነሽ ብላ አለቻት። እንደዚያ ከሆነማ እሺ ችግር የለውም፣ ሁላችንም ቢሆን በቃ መስመሩን ይዘን እንጋፈጣለን ብላ አለቻት። እንደዚያ ከሆነ ከዚህ በኋላ እንደማታምንኝ ስለማቅ ሜሉ እንደማታምንኝ ስለማቅ ሁሉንም ነገር እንጋፈጠዋለን ብላ ፊት ለፊት ተሰዳደቡ፣ ወይዘሮ ባዩሽና ሜላ